ኢስላም ነው ህይወቴ የህይወቴ መንገድ የተፈጠርኩበት ትልቁ ዓላማዬ እኔ የምኖርበት ለአኺራ ይረዳኛል ብዬ የማስብበት ከሁሉ አስቀድሜ ተስፋን የጣልኩበት። ኢስላም ነው ህይወቴ ከነብዩ የወረስኩት የመኖሪ ምክንያት አድርጌ ያስኩት ከኃጢአት አርቆ ንእማን የለገሰኝ ከወንጀል አጽብቶ ኢማን ያደለኝ

ሆነልን በኢስላም ኒዕማተ ለግሶት እድሜ ላደለው ሰው የአላህን ቤት ማየት ለሱ ግዴታ ነው። በእነዚህ ማዕዘናት ተዋቅሮ የቀረበ ትክክለኛውን ዲን ቀልብን ያረጠበ የነቢያት ጥሪ፣ የሰሃቦች መንገድ በእጅጉ አቃራቢ ወደ ጀነት መንገድ በእጅጉ አቃራቢ ወደ ጀነት መንገድ